ባሩ ተቆል አናቀዋለሁ በጣም ይታወቃል። እኔና ገኔ ሻሺ ካፑር ሻሚ ካፑር ሀቲ ሜሪ ሳቲ ዞኑ ጓደኛዬ ነው። እኛ ምናቀ ይህ ደግሞ ሳልማን ካህን በጣም የታወቀ ነው። እንደውም እኮ በሀያ ሰባት አመት የስራ ቆይታው ከዘጠና በላይ ፊልሞችን ተውኗል እና በቦሊውድም በጣም የታወቀ ተዋናይ ነው ሳልማን ካህን። ግን አሁን የመገናኛ ብዙኃንን ትኩረት የሳበው በሰራቸው ፊልሞች አይደሉም አይደለም ማንም ሰው እንደውም ዜናው ምንድን ነው የሚለው ማንም ሰው በህንድ ከህግ በላይ እንዳልሆነ የሚያሳይ ነገር ነው የተላለፈበት ወይም የተወሰነበት ተብሏል ሳልማን ካህል ላይ ከአስራ ሁለት አመት በፊት የፍርድ ሂደቱ በነገራችን ላይ አስራ ሁለት አመት ወስዷል ከአስራ ሁለት አመት በፊት ሁለት ሺ ሁለት ላይ የጎዳና ተዳዳሪን ገላ ሀምል ጣል የሚል ቅሬታ ነበረ የቀረበበት ጠጥቶ መኪናውን ሲያሽከረክር አምስት የመንገድ ላይ የተኙ ጎዳና ተዳዳሪዎች ላይ መኪናውን መቆጣጠር አቅቶት አንዱ ሞቷል። ከአምስቱ ማለት ነው። ክሱ ይሄ ነው። ነገር ግን አስራ ሁለት አመታትን ወስዷል እና ብዙዎችን ሲያነጋግር ነበረ። እሱ ክዶን የተከራከረው እኔ አይደለሁም ሹፌሬ ነው መኪናዬን ይዞ የነበረው ብሎ ተከራክሮ ነበረ። በአይን ምስክርና በሌሎችም መረጃዎች ግን መኪናውን ራሱ እያሽከረከረ አምስቱ ሰዎች ላይ ጉዳት እንዳደረሰና አንዱ ሕይወቱ እንዲያልፍ ምክንያት እንደሆነም ተረጋግጦ ነበረ። አስራ ሁለት አመት ከተጓተተው የፍርድ ሂደት በኋላ ዛሬ ጠዋት የሙምባይ ፍርድ ቤት በአምስት አመት እስር እንዲቀጣ ወስኖበታል። ሳልማን ካን አሁን አርባ ዘጠኝ አመቱ ነው። በድንጋጤ እዛ ፍርድ ቤት ውስጥ ነበረ፣ አለቀሰ ይላል ዜና። በጣም ደንግጦ ነበረ በውሳኔው። ከዛ ጋር ተያይዞ ታዲያ አሁን ጭምትን መጠየቅ ይችላል፣ ይግባኝ መጠየቅ ይችላል ተብሏል። ነገር ግን አምስት አመት ተወስኖበታል። ውሳኔው ግን ራሱን ቤተሰቦቹን አድናቂዎቹን ብቻ አይደለም ያስጨነቀው የተለያዩ የፊልም ቀረጻ እያደረገ ነው ያለውና ሌሎች የፊልም ፕሮዲሰሪዎችም እንደዚሁ በፍርዱ ሂደት ተደናግጠዋል። ግን ቢቢሲ ሴንን በሁሉም የዜና ምንጮች የፊት ገጽ ላይ የአርባ ዘጠኝ አመቱ ሳልማን ካህን ገሽቶ በማምለጥ በተከሰሰበት ክስ እንግዲህ አምስት አመት ተፈርዶበታል ማለት ነው።